በቅድሚያ በመከላከያ ሰራዊታችን ጉዞ ትልቅ የታሪክ ምዕራፍ ላይ የሚቀመጠውና የሪፎርማችን አንዱ አካል የሆነው የመከላከያ ኢንተርፕረነርሺፕና ኢኖቬሽን ማዕከል ምስረታ ላይ በመድረሳችን በመላው የመከላከያ ሰራዊታችን አባላትና አባላት ስም እንኳን ደስ አላችሁ እንኳን ደስ ያለን ለማለት ወዳለሁ። ይህ የዛሬው ቀን ማዕከሉን ማቋቋሙን የምናበስርበት የምናበስርበትና መዋቅራዊ ስኬቱን የምንገልጽበት አጋጣሚ ብቻ አይደለም። ከዚህም በላይ እንደሀገር የመከላከያ ሰራዊታችን አባላት ላበረከቱት ጽኑ አገልግሎት ክቡር መስዋዕትነትና የዕድሜ ልክ ቁርጠኝነት ምላሽ የምንሰጥበትና ለተከፈለው በቃላት የማይገለጽ ዋጋም እውቅና የምንሰጥበት ቀን ነው። እውቅናው ድካምና መስዋዕትነታቸውን ወደ ሌላ ህያው ትሩፋት በማሸጋገር የሚገለጽም ነው። የዚህ ማዕከል መመስረት ለሰራዊታችን አባላት እንደ ሽልማት የሚሰጥም አይደለም። ምንም አይነት መዋቅራዊ የሆነ ስጦታ ለአገራችን በጽናት ለቆሙት የሰራዊታችን አባላት እዳ መክፈል አይቻልም። የሰራዊታችን አባላት ደማቸውን፣ ላባቸውንና የመጨረሻ እስትንፋሳቸውንም ጭምር በመስጠት ለአገር መኖር ምን ማለት እንደሆነ በተግባር ያሳዩን ጀግኖቻችን ናቸው። በመሆኑም ይህን ክቡር መስዋዕትነት በማስታወስ ብቻ ሳይሆን ተግባራዊ በሚሆን መልኩ ሀገር ምላሿን የሰጠችበት ምዕራፍ ነው ብዬ እወስዳለሁ። የሰራዊታችን አባላት በዚህ ማዕከል አማካኝነት አገልግሎታቸውን በሌላ መልኩ እንዲቀጥሉ በተሰጣቸው ግዳጅ ጊዜ ሁሉ የነበራቸውን ጥንካሬ፣ ዲስፕሊን፣ ልምድና ችሎታቸውን ሁሉ ይዘው ዳግም ለሀገራቸውና ለቤተሰቦቻቸው ለራሳቸውና ለቤተሰቦቻቸው አስተዋጽኦ የሚያበረክቱበትን መንገድ ማረጋገጫም ነው። ክቡራትና ክቡራን ውድ የሰራዊታችን አመራሮችና አባላት በብዙ አለም የአለም ሀገራት የውትድርና አገልግሎት ማብቂያ የመሰናበቻ ሳይሆን ከውትድርና ህይወት በእውቀትና በአዳዲስ ፈጠራዎች ወደ ተሞላ የህይወት መንገድ መሸጋገሪያ በር ነው ተብሎ ይወሰዳል። ለአገር የሚሰጡትን አገልግሎት በአዲስና ውጤታማ መንገዶች የሚቀጥሉበትም አሰራር እየተለመደ ነው። በመሆኑም የኢፌዴሪ መከላከያ ሚኒስቴርም ይህንን ወሳኝ የለውጥ ሂደት ለማስጀመር የሚያስችለውን ቅድመ ዝግጅት በማጠናቀቅ የምስረታውን ብስራት ይፋ ያደረገበት ቀን ላይ እንገኛለን። በዚህ ዕለትም የመከላከያ ሰራዊታችን አባላት ከውትድርና ባሻገር በልዩ ልዩ ሙያና ክህሎት የዳበሩ በዲስፕሊን የታነጹ አምራች የፈጠራ ባለሙያዎች መሆናቸውን በመገንዘብ ኢትዮጵያ አዲስና ፍሬያማ በሆኑ መንገዶች ዳግም አገራቸውንና ራሳቸውን እንዲያገለግሉ በሯን ከፍታለች ክቡራትና ክቡራን ውድ የሰራዊታችን አመራርና አባላት የመከላከያ ኢንተርፕረነርሺፕ ና ኢኖቬሽን ማዕከል ምስረታ ዋናኛው መልእክት ግልጽ ነው ሀገርን የማገልገል ግዴታ በክብር ስንብት በጉዳት ወይም በጦር ሜዳ በተከፈለ መስዋዕትነትም አያበቃም የሚል ይልቅስ ወደ አዲስ ሀገራዊ አስተዋጽኦ የሚሸጋገርበት ሲሆን በውትድርና ህይወት ውስጥ የተፈጠሩ እሴቶች ችግሮችን የማሸነፍ ጥበብ፣ ጥልቅ የኃላፊነት ስሜት፣ የማይናወጥ ጽናት፣ ሙያዊ ብቃት ከሰራዊት ውጭ በሚኖረው የሲቪል ህይወትና አገልግሎት ይበልጥ ጎርምቶና ፍሬ አፍርቶ እንዲታይ ማድረግ ነው። በመሆኑም በዚህ ማዕከል መመስረት የሰራዊታችን አባላትን እምቅ የስራ ፈጠራ አቅማቸውንና ችሎታቸውን የሚያወጣ የተደበቀ የፈጠራ ባለቤትነታቸውን የሚያጎላ እንዲሁም ራሳቸውንና ቤተሰቦቻቸውን ቋሚ ከቋሚ ተጧሪነት በማላቀቅ ለሀገራችን እድገትና ብልጽግና ትልቅ አቅም የሚሆኑበት እድል በማመቻቸት ለሌላ ተልዕኮ ዝግጁ የሚሆኑበት ምዕራፍ ነው። ክቡራትና ክቡራን ይህንን ብሔራዊ ተልእኮ ያለውን ማዕከል ራዕዩን ለማድረግ ሁላችንም በአንድነት ተያይዘን በአላማና በአጋርነት ወደፊት መራመድ ይኖርብናል። የመንግስት ተቋማት፣ የግል ድርጅቶች፣ የፋይናንስ ተቋማት፣ የመከላከያ ሰራዊታችን አገልግሎትና መስዋዕትነት የሚያከብር ዜጋ ሁሉ እጅ ለእጅ መያያዝ ይኖርበታል። ለሰራዊታችን ያለንን ፍቅርና አክብሮት ወደ ተግባር የምንለውጥበት ትልቅ እድል ተደርጎም መወሰድ ይኖርበታል። በመሆኑም የመንግስት ተቋማት የግል ድርጅቶች ድርጅቶችና የገንዘብና የአገልግሎት ሰጭ ተቋማት የዚህ ማዕከል ስኬት ለሀገር የደከመ ጀግና እንዳይረሳ የቆሰለ ጀግናም ወድቆ እንዳይቀርና ቤተሰብም አብሮ እንዳይወድቅ የማረጋገጥ ጉዳይ በመሆኑ ለማዕከሉ ስኬት አብረን እንድንቆም ጥሬን አቀርባለሁ። ሰራዊት መልካም ነገር በሙሉ ይገባዋል። በሙሉ የሰው ልጅ እዚህ ምድር ላይ ሲኖር ሁሉም እንደ ያቅሙ ድሃውም ሀብታሙም የሚጓጓው አንድ ነገር ብቻ ነው። በህይወት ለመኖር አይደለም፣ ከፋም ለማም ቆሎም በላ ማጁም ጎደለ ሞላ የሚኖረው ምን ትመኛለህ ቢባል ረዥም እድሜ እንዲሰጠኝ ነው የሚለው። መቶ ምናምን የሞላውም ሁለት መቶ ሊሞላው የተቃረበ ካለም እድለኛ ሆኖ ቢጠየቅ እድሜ እንዲጨመርለት በህይወት እንዲኖር ነው። ሰራዊት ደግሞ ለሰንደቅ ዓላማው ቃል ከገባበት ጊዜ ጀምሮ መስዋዕትነትን የክብሩ ምንጭ አድርጎ የሚወስድ ነው እና ለየቅል ነው። ጉዟችን ማለት ነው ለየቅል ነው። ስለዚህ ሁሉ ነገር ይገባዋል ሲባል ለማለት ያክል አይደለም። ውድ የተባለውን የመጨረሻ ውድ የሆነውን ነገር ለመስጠት የተዘጋጀ ያንን የፈቀደ እየሰጠ ያለ ኃይል ስለሆነ እዚህ ሀይል ላይ የሚደረግ ኢንቨስትመንት ሪተርን ሬቱ ለሀገር ለተቋም ለግለሰብ ለቤተሰብ በጣም በጣም በጣም ትልቅ ነው። አለመታደል ሆኖ ስንተላለፍ ቆይተናል። መሆን ባለበት ደረጃ ነገሮች ሳይሄዱ ቆይተዋል። እኛ እዚህ ስራ ላይ በደስታ እንደ ክብር ወስደን እንደ እድልኝነት ወስደን ለመሳተፍ ስንወስን የምንሰራው ስራ የሚፈልጋቸው ባህርያት በሙሉ ያለበት ቤት ስለሆነ በሙሉ ሬዚሊየንስ ብንል፣ የመፍጠር አቅም ብንል፣ የሆነ መንገድ ቢዘጋበት የሚዋጋ ኃይል እስኪከፈት አይጠብቅም፣ አይደለም፣ መንገድ እየፈጠረ መንገድ እየከፈተ ይሄዳል። የሆነ በር እስኪከፈት የሚጠብቅ ኃይል አይደለም፣ ያለማቋረጥ የሚያንኳኳ ኃይል አይደለም፣ ካስፈለገ የራሱን መንገድ እየፈጠረ የሚሄድ ኃይል ነው። ከዚህ ኃይል ጋር መስራት በዚህ ኃይል ላይ መስራት አገርንም ተቋምንም እንደ ዜጋ ደግሞ ያለ ስስት ህይወቱን ለሰጠ አካል ይሄንን መስራት ለእኔ ምንድነው የሚሰጥሽ ስሜት ብትሉኝ፣ የነፍስ ስራ ነው። የነፍስ ስራ ነው ለምድር ብቻ ሳይሆን በየእምነቶቻችን እንደምናምነው ለነገም ጭምር ሴቪንግ ነው ማለት ነው። ልብ የሚፈልግ ስራ ነው። ነገር ግን ደግሞ ትንሽ ነገር ኢንቨስት ተደርጎ በጣም የተባዛ አቅምና ውጤት የሚገኝበት ስራ ነው። ምክንያት ብዙ የሚያለፋ ኃይል አይደለም። የተዘጋጀ ለመቀበል ሬዲ የሆነ ኃይል ያለበት ተቋም ነው። በራሳችሁ ይህንን ስራ ለመስራት ስትወስኑ ጊዜያዊ ችግሮችን ለማለፍ ብቻ ነው መሰረት ያደረጋችሁት ብለን አልተረዳንም። ቅድም ሲነሳ እንደነበረው ሉዓላዊነታችንን ናሽናል ኢንተረስታችንን ያለምንም ማንገራገር ዲፌንድ ለማድረግ ከተፈለገ ልቆ መገኘት፣ ቀድሞ መገኘት፣ ዝግጁ ሆኖ መገኘት፣ ለዛ ደግሞ አባቱ እናቱ ይሄ ተቋም ለኢኖቬሽንም ለኢንተርፕረነርሺፕም፣ ቀምረን አቅርበነው ነው ሊሆን ይችላል። የእኛ ሚና እናንተ ውስጥ የተጠራቀመውን እምቅ አቅም ክብሪት ለኩሶ የማቀጣጠል ያክል ነው የሚሆነው። ስለዚህ ይህንን እምቅ አቅም ሀገርም፣ ተቋምም፣ ቤተሰብም እያየን እንሄዳለን። ይሄ ፕሮግራም እየተሻሻለ እያደገ ውጤት እያፈራ ሲሄድ እናያለን እንጂ የሰራዊቱ ቤተሰብ ሰራዊቱን ብሎ ከሰራዊቱ ጋር ላይታች የሚል አደለም። በየካምፑ ከዚያም ውጪ ሰራዊቱ የሚቀምሰውን ጽዋ በሙሉ ለመቅመስ የተዘጋጀን። ሰራዊቱ ያለምንም ስስት ሕይወቱን ለሀገር እንደሰጠው ሁሉ ሰራዊቱ ያለ ሀሳብ ስወጣ ልጆቼ ምን ይሆናሉ፣ ስሰዋ ቤተሰብ ምን ይሆናል የሚለውን ሀሳብ እንዳያስብ ማድረግ የሚቻልበትን እድል እያደገ ሲሄድ አብሮ መፍጠር ይቻላል። ምክንያቱም ዜጎች ናቸው የሰራዊት ቤተሰብ አባላት። ስለዚህ ይሄ እንደ ፌቨር የሆነ ነገር እንደ ተደረገ ሳይሆን ግዴታችንን እንደምንወጣ ነው መወሰድ ያለበት። ግዴታችንን ኃላፊነታችንን፣ ከዛ በላይና ባሻገር ግን ያልተቋረጠ የፈጠራ ምንጭ ሆኖ የሚያገለግል ተቋም እንዲሆን በማድረግ ረገድ የሚኖረው ፋይዳ እና ትርጉም ከጠዋት ጀምሮ በብዙ መንገድ ሲባል ቆይቷል። ያንን ለማድረግ ደግሞ የስነ ምህዳር ግንባታው ላይ ትልቅ ሚና ይኖራል። እንደ ኢዲያ አይነት በዚህ ዙሪያ ኤክሴል እንዳረገ ተቋም ኢዲያ እውነት ለመናገር በሶስት አመት ውስጥ የደረሰበት ደረጃ ትንሽ ወታደር ቀመስ የሆነ ሰው አለ ወይ ቤት ውስጥ ብሎ ለሚጠይቅ ሰው ፌር የሆነ ጥያቄ ይሆናል ማለት ነው። ገንዘብ አለ የለም ብሎ ሳይጠይቅ መሰራት ያለበት ጉዳይ ላይ ምንም በጀት ሳይጠብቅ ከመንግስት ስሙኒ የማይሰጠው ተቋም ነው። በእውቀት ነው፣ እንደዛ ዲዛይን ያደረግነው ተቋምን የመንግስት ተቋም ነው። ሰሚ ኦቶኖመስ ነው፣ ነገር ግን የሂሳብ መደብ ያለው ተቋም አይደለም። በአስቸጋሪ ሁኔታ ውስጥ ዳክሮ ወጥቶ ሀብት ቫሊው ክሬኤት ማድረግ የሚችል ተቋም አርገን ነው የፈጠር ነው። ሶ ሲቪል ውስጥም የወታደርን ስፒሪት ማስረጽ እንደሚቻል ለራሳችን ትምህርት የወሰድንበት ተቋም መንፈሳችንና ልባችን ወታደር ነው በዚህ ጉዳይ ላይ እናም ውትድርናን በሩቅ ስንናፍቀው ብንኖርም ትንሽ ትንሽ በኢዲያይ በኩል ትንሽ ትንሽ ለመሞከር እድል ሰጥቶናል። ለትንሽ ነው ያመለጠኝ ይላለሁ ሁል ጊዜ። እናም እድሜ የገፉ ሰዎችን ወታደር ማድረግ የምትችሉበት ስርአት የለም ወይ ብዬም ጠይቃለሁ። ና ነገር ግን አይ ቲንክ ወታደርነት አስተሳሰብም መሆን ይችላል ብዬ አስባለሁ። ልብም ያንን ሊፈጥር ይችላል። የሚጎለው ግን እስኪል አለ እሱ። ምንም ጥርጥር የለም ሶ ቢያንስ ያንን ለመስራት የሚያስችል እድል የተፈጠረበት አዲስ ካልቸር የተገነባበት ብዙ የቴክኒክና ሙያ ስልጠና ተቋማትን ይዞ እየወጣ ያለ ብዙ ወጣቶችን ይዞ እየ ወጣ ያለ ተቋም ነው። በዚህ መስክ ደግሞ ይሄንን እድል ስናገኝ ለ እኛ ለእኛ በጣም ትልቅ እድለኝነት ነው። ና ስለ ሰጣችሁን እድል በድጋሚ ማመስገን እፈልጋለሁ። ኢዲያይም ይሄንን በመስራት በከ እናንተ ጋር አብሮ በመስራት ሂደት የስራና ክህሎት ሚኒስቴርም ስራው የደረሰበትን ደረጃ በየጊዜው ኢንፎርሜሽን እየወሰድን እየገመገመን በፍጥነት መልክ እንዲይዝ የቻሉትን ሁሉ እንዲያደርጉ እያበረታታን ቆይተናል። በዚህ ብቻ የሚቆም ሳይሆን ጠዋት የተሰጠውን ዳይሬክሽንም በደንብ ልቅም አድርገን ወስደናል ማለት ነው። በእኔ እምነት መከላከያ የማንንም ፊት ማየት አለበት የሚል እምነት የለኝ እናንተም ያ ፍላጎት የላችሁ። የማንንም የማንንም ስል የግለሰብ ሳይሆን የተቋምንም ፊት ማየት የለበትም መከላከያ። የመጀመሪያው ነገር እጁ ላይ ያለ ትልቅ አቅም አለ፣ ያንን መመንዘር ይችላል። ሁለተኛ የማይተካሚና ያላቸው ደግሞ ተቋማት ካሉ እነዛ ተቋማት በትብብር መንፈስ ስራውን እንዲሰሩ ማድረግ ያስችላልና፣ አንዳንዱ ዶት ስላልተገጣጠመ እንጂ አቃለሁ። በተለይ በክብር የተሰናበታችሁ ሰዎች ሊሰማችሁ የሚችለውን ስሜት ቅድምም ከሰጣችሁት አስተያየት በየቦታው ካለው ጉዳዩን በደንብ ካለመረዳት ከአገልግሎት አሰጣጥ ጋር ተያይዞ ካሉ ጉድለቶች የሚመነጩ አንዳንድ የአያያዝ ጉድለት አጋጥሞ እንደሚሆን እገምታለሁ እና በእናንተ ቦታም ሆኜ ደግሞ ፔኑን በደንብ ፊል አደርገዋለሁ። ይሄ በቀጣይ የተስተካከለ መሄድ የሚችልበት እድል በእንደዚህ አይነቱ የስነ ምህዳር ግንባታ ውስጥ መሻሻል ይችላል። የተናጠል ብቻ ሳይሆን የጋራ የተደራጀ የተቀናጀ ስምሪትም እንዲኖር ማድረግ ስለሚያስችል ዛሬ እውን ያደረግነው ነገር ትልቅ እድል ይፈጥራል ብዬ አስባለሁ። እንደ አንዳንድ ፕሮግራም ላውንች የማድረግ አይደለም። ረዥም ርቀት የሄደ ስራ ነው። ተቋማዊ መልክ የያዘ ስራ ነው። የክብርት ሚኒስትራችንን የክቡር ፊልድ ማርሻልን የቅርብ አመራርና ድጋፍ እያገኘ ያለ ስራ ነው። እውነት ለመናገር በእናንተ አመራር፣ እንደዚሁም ስራውን በባለቤትነት ከፊት ሆናችሁ ስትመሩ የነበራችሁ ጀነራሎቻችን፣ በእናንተ የቅርብ አመራር ይህ እውን ሆኖ ከማየት በላይ የሚያስደስት ምንም ነገር አለ ብዬ አልወስድም። አሁን ላይ የሚሰማኝን ስሜት ሁሉ ልዘርግፈው ብል በጣም ቀሽም ስለሆንኩኝ ሌላ ዓለም ውስጥ ነው የሚያስገባኝና እሱን እሱን ለማምለጥ አንዴ ወደ ቀኝ አንዴ ወደ ግራ እየሄድኩ ነው ያለሁት ለማንኛውም ቃል እዚህ መግባት የምፈልገው ይሄ ስራ የተፈለገውን አላማ ከዳር እንዲያደርስ ለማድረግ የሚያስችል ሁለንተናዊ ድጋፍ እዚህ በዚህ በቴክኒክ በፋይናንስ በምናምን ማለት አልፈልግም ሁለንተናዊ ተናዊ ድጋፍ የሰራዊት ቤተሰብ ልጆችን ባለቤቶችን ከመስዋዕትነት በኋላ ሳይሆን ከዚያ በፊት ማብቃት የሁል ጊዜ ህልሜ ነው። ማዘጋጀት የሁል ጊዜ ህልሜ ነው። የብቻዬ ሳይሆን የስራ ባልደረቦችም ጭምርና በዛ መንገድ እንሰራለን። ጉዳት ያጋጠማቸውን መልሶ ማቋቋም ላይ እንሰራለን። የእኛ ኢንኩቤሽን ፕሮግራሞች ላይ ለሰራዊት የሚሆኑ ቅድም ሲነሱ የነበሩ የቴክኖሎጂ ጅምር ስራዎች አሉ። እነዛን በደንብ አስተሳስረን ኢንኩቤት የማድረግ ስራ ላይ አብረን ጠንክረን እንሰራለን። የፋይናንስ ተቋማት እዚህ ካሉ አላውቅም። ካሉም ከሌሉም መልእክት እንዲደርሳቸው መፈልገው ይሄ ሀይል ዝግጁ የሆነ እንደ ሌላ ኢንተርፕራይዝ ያከስረናል ተብሎ የማይፈራ የማይሰጋ ሰክሰስ ሬቱም ቅድም ሳይንሳዊ በሆነ ጥናት ሲቀርብ እንደነበረው ሁሉ ትልቅ ሰክሰስ ሬት ያለው ሀይል ስለሆነ ይሄንን ሀይል ልክ ማንኛውም ጉዳይ ላይ አዋጭ የሆነ ኢንቨስትመንት ላይ ኢንቨስት እንደምናደርገው ሁሉ በጣም አዋጭ የሆነ ኃይል ነው። በዲሲፕሊኑ፣ በስነ ምግባሩ፣ በቆራጥ በሆነ ወኔው ችግርን በመጋፈጥ አቅሙ በሙሉ ተደምሮ ከተወሰደ ለዚህ ጉዳይ የተሻለ ቅርበት ያለው ማንም የለምና በዚህ ረገድም በጋራ ሁላችንም እንድንሰራ አደራ ማለት እፈልጋለሁ።